ወላሂ ራሴን ላጠፋ ነው። ባለቤት ጋር ከተጋባን አስራ ሶስት ዓመታት ሆኖናል። ሶስት ልጆችም አፍርተናል። ተመልከቱ፣ በትናንትና ሁለት ቀብሯ ከሰሃቦች አጠገብ የተደረገላት እጅግ በጣም እድለኛ ሴት። ስለሷ አጋጣሚ ነው ምነግራችሁ። የዛሬ ቪዲዮ ለምቀኞች ነው። ምቀኞች ያልሆናችሁ ደግሞ ቪዲዮ ላይ ካልኩት፣ ድድና ያለበት ሰው መጀመሪያም ተጎጂ እሱ ነው። ውዱ ነብያችን ረሱሉ ዐለይሂ ሰላቱ ወሰላም በዚህ ሐዲት መሰረት ላይ ምን ብለዋል? ልቡ ላይ የጎመን ዘር ፍሬ የምታህል እብሪተኝነት ጉራ ያለበት ሰው ጀነት አይገባም ብለዋል። የልጇ ግንባር ላይ እንቁላል የሰበረችው እናት በፍርድ ቤት ተቀጣች። ነገሩ እንዲህ ነው። فمن شرح الله صدره አህለን ሳላኖ ር አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላሙድና የተከበራችሁ ሰላም እዝና፣ ዛሬም እንደተመለከታችሁት የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እነዚህም ለዚህ አዲስ በማድረግ ላይክ ላይክ እስከ ፕሮግራማችን እንደተለመደው እንመለከታለን በጣም ወላሂ ይሄ ቪዲዮ የውሙል ቅያማ ላይ በጣም ይጠቅማቸዋል ይህም ቪዲዮ ለምታውቋቸው ሙስሊሞች ሼር እንዲሁም ሪፖስት በማረግ ጥቀሟቸው እሱ ምን መሰላችሁ ውዱ ነቢያችን ረሱሉ ዓለይሂ ሰላት ወሰላም በዚህ ሐዲት መሰረት ላይ ምን ብለዋል ልቡ ላይ የጎመን ዘር ፍሬ እምታህል እብሪተኝነት ጉራ ያለበት ሰው ጀነት አይገባም ብለዋል ይህ ሰው ማለት ሰዎችን ዝቅ እያረገ እሚያይ አላህን እማይታዘዝ ድንበሩን እሚያልፍ በጣም ሰዎች ላይ ከፍ ያለ ንቀት ያለበት ሰው ነገር ግን ዛሬ አንድ ምርጥ ዱዓ ያሳያችኋለሁ አላህ ጀለፊ የዑላ ልባችሁን ከእብሪተኝነትና ከጉራ እንዲጠብቀው የሚረዳ ዱዓ ነው። ይህም ቪዲዮ ሴብ አድርጉት፣ እንዲሁም ዱዓውን ስክሪን ሻት አድርጉት አብራችሁ የበሉ። አላሁመ ኢኒ አዑዙቢከ ሚነልበጦር። አላህ ሆይ ከጉራ ከእብሪተኝነት ባንተ እጠበቃለሁ ማለት ነው። አላህ ሁላችን ከእብሪተኝነት ይጠብቀን። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። አላሁማ ኢኒ አዑዙ ቢካ ምና አልበጠር ኢንሻላህ። ይህንን እንግዲህ ዳዋ ማለት ነው፣ ሴቭ ልናደርገው ይገባል። ያጅማ ሰውን የምንነቅ ሰዎች ከአፈር ተፈጥረን፣ ያጅማ ጅማ፣ ሱብሓናላህ። የተፈጠርንበትን ዓላማ ዘንግተን፣ እኛ እኮ ተራ እኮ ነን፣ ነገ ቀብር ያለብን ሰዎች፣ ነገ ምንም ያክል በዱንያ ብንከበብ፣ ያን ዱንያ ትተን የምንሄድ ሰዎች፣ አንዲት ጋቢ ለብሰን ጀናዛ ሁነን ስማችን ተረስቶ ጀናዛ ሁነን መቃብር ምንገባ ሰዎች። ምን አይነት ሱብሃነላህ፣ አላህ ይጠብቀን። ለማንኛውም እንሻላ ከእንደዚህ አይነት ድርጊት ይህ ትልቅ ወንጀልም ነው፣ ወደ እሳት እንደሚጨምረን ልናውቅ ይገባል። አላሁ አክበር እድለኛዋ ሴት ማሻአላህ። አላህ የሁላችንን መጨረሻ ያሳምርልን፣ አላህ በጀነት ያሳርፋት። እንሻላ ቪዲዮ እንመልከት። ተመልከቱ። በትናንትናው ዕለት ቀብሯ ከሰሃቦች አጠገብ የተደረገላት እጅግ በጣም እድለኛ ሴት ስለሷ አጋጣሚ ነው ምነግራችሁ። እስከ መጨረሻው ኮፒሊንግ ሼር ሪፖስት እያደርጋችሁ ተከታተሉ። የስልሳ አምስት ዓመት ኢንዶኔዥያዊት ሴት ነች። በትናንትናው ዕለት ወደ ረሱላችን ሰለላሁ አለይሂ ወሰለም ሀገር ሀጅ ለማድረግ በረራ ላይ ነበረች። ሱብሃነላ ይህም የህይወት ዘመኗ ሁሉ ምኞት ነበረ። ሱብሃነላ ምኞቷን ለማሳካት በረራ ላይ ሳለች የረሱል ሰለላሁ አለይሂ ወሰለም ሀገር ከመድረሷ በፊት ህይወቷ አለፈ። ታዲያ ምቺ እድለኛ ሴት በመዲና በሚገኘው የሰሃቦች መቃብር ቦታ ላይ ተቀበረች። አላሁ አክበር። አላህ መጨረሻችን ሁላችንም ያሳምርልን። በደንብ ቪዲዮን ኮፒሊንግ ሼር ፖስት እያደረጋችሁ አዳርሱት። ማሻአላህ ማሻአላህ። በሰው ሞት አይደሰትም፣ ግን አላህ መጨረሻችን ሁላችን የሚያሳምርልን። የብዙ ጊዜ ህልሟ የሚያስደስብ ይበልጥ ሀጅ አድርጋ ብትሞት ነበረ። ነገር ግን በስተመጨረሻ በሰሃቦች ዘንዳ ቀብር ተቀብራለች የነየታችሁን ንያ አላህ ይሰጣችኋል እና መልካም ነገር እንነይት ለማለት ወዳለው ለቤተሰቦቹ አላህ ሰብር ይሰጣቸው ለእሷም ደግሞ አላህ ልጅነተል ፍርዶስ ያድርጋ ከማለት ወዳለው እንደዚህ አይነት ህግኛ ሀገር ቢኖር ምን ትላላችሁ በጣም ነው የተመቸኝ የልጇ ግንባር ላይ እንቁላል የሰበረችው እናት በፍርድ ቤት ተቀጣች ነገሩ እንዲ ነው ሄልሲንበርግ ስዊድን ውስጥ አንድ ትሬንድ ቲክቶክ ላይ ይዘዋወርና የ24 ዓመቷ እናት ትመለከታለች። ልጇንም ጠርታ ካሜራ ወድራ ግንባሯ ላይ እንቁላል በመስበር ልጇ ጋር እየተሳሳቀች ፖስት ታደርጋለች። ቪዲዮ የጉድ ሆኖ ቫይራል ይወጣና ብዙ ተመልካቾች ይመለከታሉ። በዚህ መሃል ግን ልጅ ያማልኩ እናት እያለች ስትስቅም ይሰማል። ይህ ነበር ጣጣ ያመጣው። ብዙ ተከታዮች እንዲሁም ቪዲዮ የተመለከቱት ሁሉ ለስዊድን ፖሊስ መደወል ይጀምራሉ። ስዊድን ፖሊስም ሁኔታውን አጣርቶ 24 ዓመቷን እናት ወንጀለኛ ነሽ ብሎ ፍርድ ቤት ይገጥራታል። በዚህም ፍርድ ቤቱ መከላከያ ሀሳብ አቅርቢ ስትባል ትሬንድ የነበረ የቲክቶክ ቪዲዮውስ እጄ ነው የሠራሁት በዚህም ለሳቄ ተሠራ እንጂ ሌላ ምንም አደለም ትላለች። ፍርድ ቤቱ ግን ልጅሽን ያለ ዕድሜያ በማዋከብና የሚያማት ነገርን በማድረግ ጥፋተኛ ነሽ፣ ለዚህም 2070 ዶላር መቀጣት አለብሽ ብሎ የስዊድን ፍርድ ቤት ይወስንባታል። እና የሚያገር ሰው ትሬንድ የሆነ ቪዲዮ ሁላ ጠቃሚ አይደለም። ሁሉም ነገር ይሰራል ማለት አይደለም። ሁላችንም የሚመጥነንም በሀገርኛ ብልና ባህል ወደኛ ቀይረ ነው የሚመጥነንን ብቻ ማድረግ ተገቢ ነው። ምናልባት እዛ ሀገር ሕጉ በዚህ ህግ ጠበቀና ብዙ ለሕፃናት የሚቆረቆር ህግ ስላለ ያን ያል ጥብቆ ነው እቺ ሕፃን ሌሎች ሕፃናት መማሪያ ተደርጋ ተወሰደ። እዚህ ግን ብዙ የምናደርጋቸው በወጣትነት የምናደረጋቸው ነገሮች ለሕጻናት ተጽዕኖ ይፈጥራሉና እያንዳንዱ የምናደረገውን ነገር በማስተዋል እናድርግ፣ የዕለቱ መልእክቴ ነው። የሚኖር ይወት ነው። ሰላም እንደዚህ አይነትም ህግ አለ። በነገራችን ላይ እኛ ሀገር ስንት ነገር በአደባባይ እየተፈጸመ ስንት ነገር ሴቶች እየተደፈሩ፣ ሰዎች ወጥተው እየገቡ አይደለም እየተገደሉ፣ እንደዚህ አይነት ነገር እየተፈጸመ ህጋችን በጣም የላላ ነው። ነገር ግን በዚህ ደረጃ ስለተደረገች ብቻ በእንቁላል በጣም ደንግጣለች። በነገራችን ላይ መጀመሪያ እና ያማልኩ በማለቷ ጭምር እንግዲህ እቺ ሴት እቺ እናት ተቀታለች፣ በፍርድ ቤት ቆማ ማለት ነው። ምን ትላላችሁ በዚህ ጉዳይ? እንደዚህ አይነት ህግ ቢኖረን የት በደረስን ነበር። ወላሂ ሰው እንደ ልቡ ይሰራ ነበር። ሰው እንደ ልቡ ወጥቶ ይገባ ነበር። አሁን እኮ አሁን እኮ ያለው ነገር ብታዩ ብቻ። አልሐምዱሊላህ አላህ ሀገራችንን ሰላም ያርገው። ወላሂ ራሴ ላጠፋ ነው። ባለቤቴ ጋር ከተጋባን አስራ አምስት አመታት ሆኖናል። ሶስት ልጆችም አፍርተናል። በትዳር ነውና ባለቤቴ እኔ ላይ ምድር ላይ ያሉ የተባሉ በደሎችን በሙሉ ይበድለኛል። ራስ ቤት በተኛውበት ለዚያውም በሰርጀሪ በወለድኩበት በአካል ያልተገኘ ያልጠየቀኝ ሲሆን የእሱ ሳያንስ የእናቴ ከእሱ ጋር አብራ መጨመር ለስሙ ያለው መባሉ ጌጥ የሆናት መስሏት እኔን ልጇን በራስ ቤት እንኳ ማሰቃየትና ማንገላታቷ ከሊና በላይ ሆኖብኛል። አሁን ላይ የአካልም የስነ ልቦናም ጉዳት አለብኝ። መታከም ማገገም እፈልጋለሁ። ብዙ ጊዜ ድግግሞሽ ያለው ራሴን የማጥፋት ሙከራ አድርጊያለሁ፣ በርኪና መጠጣት፣ ሌላም ሌላም አላህ ስላልፈቀደ አልሆንም። አሁን ግን ሲደክመኝ ይሰማኛል። እርዳታችሁን እፈልጋለሁ። ማንም የምሄድበት የምሸሽበት ዘመድ የለኝም። ሁሉም ቤተሰብ ቅንጦት ኑሮ ምኖር የተመቸኝ ይመስላችኋል እንጂ ውስጤ ሰላም አይደለም። በእኔ ላይ ድግግሞሽ ያለው ጋብቻ ፈጽሟል። ምንም ሳላጎድልበት የቤታችንን ስሜት ይሰማኛል። ሁሉም ሰው እኔ ላይ እየተነሳብኝ ይመስለኛል። አሁንም ራሴን የማጥፋት ስሜት በርትቶ ይሰማኛል። የኢትዮጵያ ሕግ ባለሙያ ሴቶች ማህበር እባካችሁ የሕግ ባለሙያዎች ችን ልጅ ማገዝ የምትችሉ የመልእክት የደረሰኝ ትናንት ማታ ምሽት ነው። በስልክ ለረጅም ሰዓት ያወራኋት ቢሆንም እኔ በራሴ በግሌ መቅረፍ የምችለው ጉዳይ አይደለም። ያለችበት ሁኔታ ጥሩ አይደለም። እያለቀሰች ነው የምታወራው። በምትችሉት መጠን ሁሉ ብታግዟት፣ ካለችበት ስቃይ ብታስወጧት። ነገጧት፣ ሞቶች ተብሎ ብዙ ለዜና የሚመች አካሄድ ከምንሄድ ያለችበት ሁኔታ በመረዳት በአካል እኔ መገኘት አልቻልኩም። ያለሁት ሌላ ቦታ ነው። እሷ አዲስ አበባ ነው የምትኖረው። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። በቻላችሁት መጠን ብዙ ሰዎች ብታደርሱላት እላለሁ። ብዙ ምለው ነገር የለኝም። ለመስማት የሚከብዱ ታሪኮችንም ጭምር ነው ያጋራችኝ እና በእሷ ፈቃድ ለሚዲያ ሽፋን ቢሆን ምቾቷን እንዳይነሳ አርጌ ያጠር አርጌ ያቀረብኩት እንጂ የተኖረ ማይመስል ህይወት ሁላን ያጋራችኝ እና እባካችሁ እንዲደርስ አድርጉ። ወላሂ ራሴ ላጠፋ ነው እያለች ነው ያጀማ። ስብሐነላሂ እንደዚህ ሀን ነገራቶች እየተበራከቱ ነው ያጀማ። አረ ምንድን ነው የምንሰማው? ጉድ ወላሂ፣ ሰው በጣም መሮታል። በጣም በተለይ ከትዳር ጋር ተያይዞ ማለት ነው። ሰው አሁን የህይወቱ ራሱ ወላሂ ጨቅጭቅ ነተረከ አይፈልግም። የህይወታችን ራሱ ማለት ምክንያቱም ካለንበት አንፃር ስንመለከት በጣም ከባድ ነገር ነው እየተመለከትን ያለን ነገር ነገር ግን በዚህ ህይወት ውስጥ ደግሞ ጭቅጭቅ፣ ንትርክ፣ ዱላ ምናምን ሲኖር ደግሞ ኦቨር ደረጃ ነው የሚደርሰው። እንግዲህ በጣም እንደበደላት አስራ ሶስት ዓመት በትዳር እንደቆዩ አራስ ቤት ሁሉ ሳይቀር እንደገና በተደጋጋሚ እንዳገባባት ምንም ነገር ሳላጎል ስብናላህ እና አንዳንድ ወንድም በዲ ሰዎች አሉ። እንደ በጣም በጣም ለቃላት የሚከብዱ ሰዎች ወላሂ፣ አላህ የጠብቀን ሁላችንምና ያው እህቴ እንዳለችው እችን እህታችንን እና እንግዲህ እህቴ እንዳለችው ለማስተባበር እየሞከረች ያለችበት ሁኔታ ነው። እንሻአላህ በውስጥ መስመር ኮመንት እያነበብኩኝ ሲጻጻፉም ነበረ። ብዙ ሰዎች እንደሚያግዟትም ቃል እየገቡ ነበረ ማለት ነው። አቅሟ በላይ ስለሆነ የህግ አካላቶችም ጭምር የህግ አማካሪዎች ባለሙያዎችም ጭምር ስለሚያስፈልጉ እንግዲህ እያስተባበረች ያለችበት ሁኔታ ነው። አላህ እየዛሽን ይክፈለው። እና እህቶቻችን እባካችሁ እህቴ ወንድሜ ማንኛውም ሰዎች ጭምር በሌላ እምነትም የሚፈቅድ አይመስለኝም በተለይ ራስን ማጥፋት ማለት ነው። እባካችሁ ልንጠነቅ ይገባል። አላህን ልንፈራ ይገባል። የተፈጠርንበትን ዓላማ ብዙ ተስፋ የሚያስቆርጡ በህይወታችን ችግሮች ይገጥሙናል። እነዛን ነገር ግን ሶብር አድርገን ልናልፍ ይገባል። አላህ ችግሮቻችን ማንኛውም ሰው ጋር ሀብታሙም ጋር ሌላ ሀሳብ ሌላ ጭንቀት ነው በቢዝነስ ጉዳይ ሀሳቡ ጥርጥር ያለ ነው። ደሃውም ጋር እንዴት ልብላ እንዴት ሰላም ጉዳይ ጋር በጣም ብዙ ችግር ነው ያለው። እያንዳንዱ ሰው ሆኖ የማይፈተን የለም። ነቢያችን ሰለላሁ ዐለይሂ ሰለም ጭምር ያሳለፉትን ነገር ልናውቅና ይገባል። ያን ነገር ካወቅን እኛ የሚደርስብን ነገር ደግሞ ቀላል ነገር ነው ብይ ለእናስባለን። ችግሮች ሲመጡብን ከዛ ከችግር የምንላቀቅበት መንገድ አላህ አያይዞ ነው የሚያመጣለን እና ትንሽ ብቻ ሶብር ልናደርገባል። እህቴ ወንድሜ አደራ ለማለት እወዳለሁ። ኢንሻአላህ እንደተጠቀምንበት ተስፋ አድርጋለሁ። በዚህ ጉዳይ ላይ ሀሳብ ስጡበት። በቅርብ ደግሞ ጥሩ መልስ ይዛ እንደምትመጣ ተስፋ አድርጋለሁት ኢንሻአላህ። ምቀኝነት ይላል እስኪ በጋራ እንመልከት። የዛሬ ቪዲዮ ለምቀኞች ነው። ምቀኞች ያልሆናቸው ደግሞ ቪዲዮን ላይክ አርጉት። ድና ያለበት ሰው መጀመሪያም ተጎጂ እሱ ነው። አንድ ምቀኛ ሀሲድ የሆነ ሰው ሰው ሲያገኝ አይወድም። ሰው ሲመቸው አይወድም ሰው ሲሳካለት አይወድም። እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ አገኘ እዛው ይነዳል ንድድ። የሚገርመው የሂስድ ጀዛ እዚ ዱንያ ላይ መቃጠሉ ነው። አንደኛው ጀዛ ሐሲድ የሆነ ሰው በጣም በጣም በጣም ወሚን ሸሪ ሐሲድን ኢዛ ሐሰድ ያለው ቁርአን ይሄ ነው። ትልቅ ምሳሌ የሚሰጡት ሸህ ዘይኑ ናቸው ረሕመቱላሂ ዐለይህ ሸህ ዘይኑ ሁሌ ምሳሌ ማነሳቸው ደርሳቸውን እንከታተል ነበር አወላ ተምረን ስንመጣ ለአምስት ደቂቃ የሚሰጡት ደዕዋ ሕይወትን ይለውጠዋል ሁሌ ጊዜያችን ያችን ነገር እንቀምስ ነበር ደዕዋቸውን አንድ ቀን ስለ ሂዝብ ሲናገሩ ምን አሉ ስለ ሂዝብ ሐሲድ የሆነ ሰው አሉ እንደ ውሻ ነው ምሳሌው አሉ ውሻ ሊነክስ ሲመጣ ትሮጥ ና ድንጋይ አንስተህ ትወረውርበታለህ አሉ ልክ ድንጋይ አንስተህ ስትወረውርበት ውሻው የተወረወረውን ድንጋይ ለመንከስ ይሮጣል አሉ። መንከስ ያለበት ግን ማንን ነበር? ወርዋሪውን ነበር አሉ። ሰውየውን ነው መንከስ ያለበት አሉ። ስለዚህ አሉ ልጆች እዚህ ጋ አስምሩ አሉ። አላህ ለፈለገው ልጅ ይሰጠዋል፣ ሚስት ይሰጠዋል፣ ገንዘብ ይሰጠዋል ፋብሪካ ይሰጠዋል፣ መሬት ይሰጠዋል፣ መኪና ይሰጠዋል፣ ርዝቅ ይሰጠዋል፣ ድምፅ ይሰጠዋል፣ ዒልም ይሰጠዋል። ሰዎች ይመጡና እሱን ያስዱታል ወይ በዒልሙ ወይ በልጁ

አዎ አላህ የጠብቀን ከምንሸሪ የሐሲድን የደ ሐሰድ በአሁን ሰዓት ላይ ምቀኞች እየበዙ ነው እና ምቀኛ ያልሆናችሁ ቪዲዮን ሼር አድርጉት ለምቀኞች ሼር አርጉላቸው ኮሜንት ላይ ያስቀምጡልኝ እናንተስ ምቀኞች ያጋጥማችኋል በኮሜንት ምቀኝነት የራስን ሂዝድ ማለት ነው የራሳችን መልካም ስራ እንኳን ይዞብን የሚጠፋ ትልቅ እንግዲህ ሂዝድ ነው ወላሂ አላህ ይጠብቅ ይህን እናንተን ማለት ነው እና ማን ጥሩ ማን መጥፎ እንደሆነ ለይተን ማወቅ አልቻለም። በአሁኑ ጊዜ ማለት ነው። አላህ ይጠብቀን እና አላህ ይጠብቀን ነው። ወላሂ በጣም ከምቀኝነት ጋር ተያይዞ የማትጠብቁ ሰዎች የራሳችሁ አብራችሁ የሚኖሩ ቤተሰቦቻችሁ፣ ጓደኞቻችሁ ይነሱባችኋል በየትኛውም ቅጽበት። በቃ እናንተ እንድታድጉ፣ እናንተ ከፍ እንድትሉ አይፈልጉ ማንኛውም ሰው ማለት ነው እና ልናውቅ ይገባል። አላህ መልካም ጓደኛ አላህ በጀነት የሚመሰጋከሩ ጓደኛ ይስጠን፣ ቤተሰብ ይስጠን ለማለት እወዳለሁ። እና እባካችሁ ሰው ላይ የምንመቀኝ ሰዎች የራሳችንም መልካምን ስራዎች የራሳችንም እርዚቅም እየዘጋን ነው እና ልንጠነቀቅ ይገባል ለማለት እወዳለሁ።